ሰላም ሰላም፣ ጤና ይስጥልኝ፣ እንደምናላችሁ። ድቡሻ ቲቪ እንግዲህ ከሚሰጣችሁ በርካታ አገልግሎቶች መካከል እንግዲህ ትናንሾቹን ወደ እናንተ ለማምጣት ዛሬ ወስነናል። ከነሱ መካከል እንግዲህ በርካታ ድርጅቶች በቃ በየዕለቱ ከሚጠቀሟቸው ነገሮች መካከል ነው እንግዲህ ዛሬ የምናሳያችሁ። አብራችሁን እስከ መጨረሻው ቆዩ። ይህ እንግዲህ በጣም ወሳኝ የሆነ ነገር ነው። ሁሉም ሰው ሊጠቀመው የሚችል ነውና ድቡርሻ ቲቪ መልካም እንግዲህ አጠቃቀሙን በተመለከተ አጠቃቀሙ እጅግ በጣም ቀላል ነው። ማንም ሰው መጠቀም የሚችል ነው። ለምሳሌ አንድ ድርጅት በራሱ ጣቢያዎች ላይ የአሰራጫቸውን መረጃዎችን እስከነመንጫቸው ማለት ከአመት በኋላ አሁን ከሶስት ከአራት አመት በፊት የተሰራጩ የሚዲያ ላይ ለምሳሌ መንግስታዊ ተቋማቶች ቢቢሲ ቢቢሲ እና የመሳሰሉ የዲጂታል ሚዲያ አማራጮች ከወራት አስቀድሞ ወይም ከአመታት በፊት ያሰራጫቸውን መረጃዎችን ለማግኘት ቢፈልጉ አሁን እዛ ላይ ፌስቡክ ላይም ሆነ ዩቱብ ላይ ሆነ ዩቱብ ትንሽ ሊቀለላቸው ይችላል። ነገር ግን ያሰራጫቸውን መረጃዎችን ለማግኘት ከፈለገ በጣም ይቸግራል። ለማግኘትም እጅግ በጣም ጊዜው ይሄዳል። እንደውም ደግሞ ካሰራጫቸው መረጃዎች መካከል የትኛው ነው ኮፒራይት ያለበት እና ማውጣት ቢፈልግስ የሚሉትን መረጃዎችን እንግዲህ እዚህ ገጽ ላይ መያዝ የሚችለው ማለት ነው። በዚህ መሰረት እንግዲህ አሰራሩን በተመለከተ የዜና አይነት አለ። በተለያየ መልኩ እንግዲህ የሚዲያ እንደውም በተለያየ መለኪያዎቹ እዚህ ጋር ይታያሉ የተመዘገቡ ዜናዎች ሰዎችንም ማየት እንችላለን ወይ የተመዘገቡ መረጃዎችንም እዚህ ጋር ክሊክ አድርገን ማየት እንችላለን። ወደ ቴሌግራም መላክ አልያም እዚሁ ማቆየት ወይ ደግሞ በፒዲኤፍ መልክ ማውጣት የተመዘገቡትን እንችላለን። አሁን ምንም አይነት ዜና የተመዘገበ የለም። ቀን፣ ዜናው፣ ርዕስ፣ ሚዲያ፣ ዘጋቢ ነው። ምን አይነት ነው? መዝጋቢ ማን ነው? ዜና የሰራው ማን ነው በሚለው ነው እንግዲህ ሙሉ ሀተታ የያዘ ነው ስለ አንድ ዘገባ ሙሉ መረጃ ወይም ስለ አንድ ተቋም ከሚያወጣው መረጃዎች ሙሉ መረጃ የያዘ ነው እንግዲህ። አሰራሩን በትንሽ ለማሳየት ያክል የዜና መመዝገቢያ ፎርም ነው እንግዲህ ዜና መመዝገቢያ ፎርም እኛ ብለናል እናንተ ግን በፈለጋችሁት መልክ የዩቱብ የምን የምን የንትና ለምሳሌ እኔ አሁን የድቡሻ ቲቪ መረጃ መመዝገቢያ ወይም መረጃ ዲጂታል ቋት ብዬ ቢዝ እናንተ ደግሞ በፈለጋችሁት መልክ መያዝ ትችላላችሁ እናንተ በሰጣችሁት ሞደል ነው እንግዲህ እኛ ድቡሻ ቲቪ መገንባት የምንችለው ዛሬ ደግሞ ይህንን ስናሳያችሁ ለምሳሌ ምዝገባ የተካሄደበት ቀን ይላል እዚ ጋ ምዝገባ የተካሄደበት ቀን ዛሬ እንግዲህ በፈረንጆቹ እዚ ጋ ይጽፋል በኢትዮጵያ አቆጣጠር ደግሞ እዚ ጋ እናንተ ትጽፋላችሁ ለምሳሌ ዛሬ 28 ዜሮ። ስለተለው 8 ለምሳሌ 08 ብዬዝም ብዬ ላሳያችሁ 217 ብዬ ጀመርኩኝ 28 ዚጋ ጻፍኩ። እዚጋ ፍረኞቹን ደግሞ ራሱ ነው በራሱ ጊዜ ሚያመጣላችሁ። ከዚህ በኋላ እንግዲህ የዘገባው ርዕሰ ጉዳይ ምን አይነት ዘገባ እንደሆነ የዘገባውን ርዕሰ ጉዳይ እናንተ ትጽፋላችሁ። ለምሳሌ ርዕሰ ጉዳዩ መልኩ መጽሐፍት ትችላላችሁ። ከዚህ ውጭ ደግሞ ሌላኛው ደግሞ የተቋም ወይም ዘገባ የተሰራለት ተቋም ነው። ለምሳሌ ኢቲቪ መጥቶ ጋሞ ዞን ላይ ከሰራ ጋሞ ዞን ላይ ሰርተዋል በልማ እዚ ጋር ጉዳዩ ይሄ ነው። መስ ጉብኝት ምን ማለት ሊሆን ይችላል። ከዚህ በኋላ ይሄ ዘገባው ሳፖርት ወይም ድጋፍ ተብሎ ዘገባው የተሰራለት ተቋም ጋሞ ዞን ላይ ዞን ላይ ብቶ የሰራ ከሆነ ጋሞ ዞን ላይ የተሰራ የመዝጋቢ ስል ለምሳሌ ድርጅቱ ውስጥ ካሉ ከሰራተኞች አቶ፣ ወይዘሪት እነዚህ ዜናውን ኤግዛምፕል ነው የተሰጡት። እነዚህ ውስጥ ለምሳሌ አቶ ኤክስ ዘግብ አቶ ኤክስ መዝግበዋል። ዜናውን ዘገባ ያካሄደው ማኑ ወይም ዜናው አይነት ማለት ምንድን ነው? ሶፍት ኒውስ፣ ሃርድ ኒውስ፣ ኢንቨስቲጌሽን፣ ኦፒንዮን ኒውስ፣ ቢዝነስ ኒውስ፣ ስፖርት ኒውስ፣ የምን አይነት ዜና ነው ያለው ወይ? ለምሳሌ ሃርድ ኒውስ፣ ሃርድ መረጥኩ። የሚዲያ አይነት፣ ለምሳሌ ሚዲያ አይነት ምንድን ነው? የሚዲያ አይነት ማለት እዚ ጋር ዝርዝሮቹ። የሚዲያው አይነት ማለት በምንድን የተሰራጨው ነው? ዜናውን በጽሑፍ ነው በቪዲዮ ነው በተከታታይ ዜና ነው ወይም ተጋሪ ዜና ነው የሚለውን እዚህ ጋር በጽሁፍ ለምሳሌ ማን? ዋና አዘጋጅ ማን ነው? ከነዛ ውስጥ ደግሞ ከሰራተኞቹ መሃል አዘጋጅ ስም እዚህ ጋር እናስገባለን። ከዚህ በኋላ አርታ ያደረገው ዜናው አርታ ያደረገው ወይዘ ቤት ብለን እናስገባለን። ዜናውን ቪዲዮ ይሁን ፎቶ ቅርጻ ያካሄደው ባለሙያ ማን ነበር? እዚህ ጋር ደግሞ አቶ ብዬ እናስገባለን። ቋንቋ ለምሳሌ ዘገባው የተሰራጨበት ቋንቋ ምንድን ነው? ምን ይሁን ለሚለው ደግሞ ቋንቋዎች እዚህ ጋር አማርኛ፣ እንግሊዝኛ፣ ትግርኛ አፋን የፈለጋችሁትን እናንተ በሰጣችሁት መልክ እዚ ጋር ማስገባት ይቻላል። እኛ ለጊዜው አማርኛ ቋንቋ ዜናውን ዘግበናል። ዜናዎቹ ደግሞ ለምሳሌ እነዚህ ላይ ሁሉ የተዘረዘረው ዘገባ የተሰራጨበት የተሰራጨበት ማህበራዊ ሚዲያ ምንድን ነው ይላል። ፌስቡክ ላይ ከሆነ ፌስቡክ እናርማለን። ዩቱብ ላይም ከተደገመ ዩቱብ ላይም፣ ቴሌግራም ላይ ከተደገመ፣ ኢንስታግራም ላይ ከተደገመ፣ ዌብሳይታችሁ ላይ ከተደገመ ዌብሳይታችሁ ላይ፣ ዋትስአፓችሁ ላይ ከሆነ በዋትስአፕ ቴሌግራም ላይ ከሆነ እንደዚህ ማርክ ማርክ አድርጋችሁ ዲጂታል ራዲዮዎችም ከሆነ አሁን ለምሳሌ እኛ ዲጂታል ራዲዮ አለ በዲጂታል ረዲ እንጠቀማለን። ከዛ ማህበራዊ እነዚህ ዘገባ የተሰራጩ ማህበራዊ ሚዲያ አማራጮች ከብዙ እንደ የብዛታቸው ማስፈንጠሪያቸውን ማስቀመጥ ትችላላቸው። ለምሳሌ እኛ ፌስቡክ ላይ ያለውን ማስፈንጠሪያ ዲፒስ ብለን ፌስቡክ ዶት ኮም ስላሽ ብለን ለምሳሌ ቲቪ ብለን የዜናው እንጥላለ ሼር ምናምን ብሎ የዜናው ሊንክ ይሰጣል። እዛ ሄዳችሁ ዜናውን ኮፒ ስታደረጉ ከወጣ በኋላ ማለት ነው። ከዚህ በኋላ እንግዲህ ዜናው በምን አይነት ማለት ሶርሶች ውስ ሌላ ከሌላ ሶርስ ተጠቅማችኋል ወይ የሚለውን እዚጋ ዜናው ምንጮች አለ። ምንጭ ከሆነ እኔ ኔ ወይ ሰልፍ እዚጋ አለ። ለምሳሌ ዲጂታል ራዲዮ ኤፍኤም ዘጠና ሳውዝ ቲቪ፣ ዋልታ፣ ፋና፣ ኬት ነው ለምሳሌ ከፋና ቲቪ ነበረ ካረኩት ምንጩ ከዛ ከሆነ ምንጭ ከዛ የወሰድኩት ነው የለጠፍኩት ለማሳየት። ከዛ ደግሞ ዘገባው የተካሄደበት መንገድ በመምሪያው አሰራር ነው፣ በሌላ ነው፣ በምንድን ነው? በሌላ ከሆነ እዚጋ ሌላውን እዚጋ ትጽፋለ። ምን አይነት ከሆነ አሰራሩን እዚጋ ትጽፋለ ማለት ነው። ከዚህ በኋላ እንግዲህ ሁሉም ከጨረስክ በኋላ ዜናውን ይመዝገብ ይላል። ዜናውን ክሊክ ስናደረገው እዚጋ ይሄው መጥቶ በራሱ ጊዜ ይመዘግብልናል ማለት ነው። የተዘገበው ማይክሮሶፍት ኦፊስ ላይ ነበረ። አሁን ደግሞ ኢንተግሬት ያደረግ ነው በቴሌግራም ላይ ነው። ምክንያቱም ማይክሮሶፍት ኦፊስ 15 ጂቢ ብቻ ነው ነጻ፣ ከዛ በኋላ ያለውን መዘገብ አይቻልም። ቴሌግራም ላይ ኢንተግሬት ታደረግም ደግሞ አንሊሚትድ ነው። ምንም አይነት መረጃ አይሞላም፣ ሀክ አልተደረጋቸ በስተቀር ሀክ ላለ መደረግ ደግሞ ጥንቃቄ ከፍተኛ ጥንቃቄ ስለተሰራ ማለት ነው። አሁን አንድ ዜና መዝግበናል። የተመዘገበ ዜና ብዛት አንድ ነው። አሁን ላይ የሚመዘገብ ይህው ዜ ላይ ነው። ስለዚህ የተመዘገበው ሀርድ ኒውስ አይነት ነው። የዜና አይነት ሚዲያ ወይም በተለያዩ መለከ ሲሆን ሪትን ኒውስ ነው፣ በቪዲዮ አይደለም፣ በጽሁፍ የተሰራ ነው። ዜናውን ስትመለከት ካላችሁ እንደዚህ ነው። እ እኔ እንደመዘገብኩት አምስት ቀኖችም አሉ። ሁሉም አለ፣ ማስቆጠሪያ አለ፣ ኢትዮጵያ ስ የተጻፈ ዜና አለ፣ ሁሉም አለ። ወደ ቴሌግራም ላክ ቴሌግራም ላይ መጀመሪያ ላይ መዘግብ ወደ ቴሌግራም ላይ ራሱ ሊክርላል በፒዲፍ ያላው በፒዲፍ መልክ ራሱ ዘንድ አርጌ ቴሌግራም ላይ ዜና ተልቋል። ቀጥታ ወደ ቴሌግራም ላይ ሊሄድላችሁ ና ሰጥቶ ወደ ቴሌግራም ላይ ገብቼ ላሳያችሁ። ይህ ዜና በፒዲኤፍ መልክ ሆኖ እዚህ ቴሌግራም ላይ ይገባልናል ማለት ነው። ዜና ኤክስ የእንትኑ ሊንክስ ይህም ቀጥታ ምንጭ ማኑ ፋና ይህ ቀጥታ ድጋሚ ላኩትን ደግሞ ድጋሚ ራሱ ምንም ጠቅሶ በፒዲፍ እዛ ደግሞ ሌላ ስላለ ከዚህ አይቻልም። ከዛ ብቻ ብዙ መሙላት ነው። ይሄኛውን እንደ ክላውድ ስቶሬጅ አድርገን ተጠቀምነው ቴሌግራሙን። ታዲያ እናንተ ይህንን ከፈለጋችሁ እንግዲህ አናግሩን። ፒዲፍን መክፈት እንችላለን። ከከፈቱ እንግዲህ ፒዲፍን ኖርማሊ ይሰራልናል ማለት ነው። ይህንን መክፈት እንግዲህ መውሰር ማለት መግዛት ከፈለጋችሁ እንደፈለጋችሁት መልክ ትንትንም ይኸው ቀኖች ያሉ ስፖርት ዜና ነው ሀርድ ኒውዝ ነው ሬተ ኒውዝ ነው። እንግዲህ እነዚህን ይሄ ከኔ ወርድ ፕሬሱ አማርኛ ያነብም ዛ ነው ፌስቡክ ነው። እንግዲህ እነዚህን እንደዚህ ጽድት ተርጎ ወደ ቴሌግራም፣ ከቴሌግራም ደግሞ ፒዲኤፍ ቀይሮልን ያሳይ መረጃ ነው። ይህንን መረጃ ቋት መግዛትን መውሰድን፣ እንዲሁም በነፃ እንሰጥላቸዋለን በትንሽ ክፍያ በዚህ ስር ኮመንት አርጎ ከፍተኛ ላይክ ለአገኘ ተቋም የተቋም ሰራተኞች እንዲሆን ወስዳችሁ እዛ ላይ እንደ ተቋማችሁ ማዋል ትችላላችሁ። በተረፈ ሌላም ከስተመር እንትን አለ። ለምሳሌ እሱም በቀጣይ ቪዲዮ ይልላችሁ እመጣለሁ። በዚህ ቪዲዮ እንግዲህ በዚህ ይብቃል። ሻ ቲቪ